ሰላም ሰላም፣ ውድና የተከበራችሁ የቤዝ ሀበሻ ኢትዮ ቤት ሰዎች እንዴት ናችሁ? እኔ እጅግ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንኳን ደህና መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሁላችሁም ላይክ፣ ሰብስክራይብ፣ እንዲሁም ደግሞ ኮሜንት በማድረግ ቤተሰብ እንድትሆኑ ሪኮመንድ እያደረኩኝ፣ ዛሬ የምጫወትላችሁ ሙዚቃ ነው። የአስቴር አወቀን ሙዚቃ እጫወትላችኋለሁ። የአስቴር አወቀን ሙዚቃ ምን ነው እግር አወጣህ የሚለው ሙዚቃ ነው የምጫወትላችሁ ማለት ነው። እንግዲህ ወደ ሙዚቃው አልፋለሁ። ሁላችሁም በዚህ ቻናል አዲስ ከሆናችሁ ፕሊስ ሰብስክራይብ አድርጉ፣ ላይክ አድርጉ። አዲስ ቻናል ነው፣ አበረታቱ ማለት ነው። አመሰግናለሁ። እሺ። ምነው እግር አወጣህ? እንዴት ፈረደብኝ? ያማንተን ያማንተን አየሁት በዛብኝ። ወዴት ነው መዋያህ

ግዴለም በላቸው ለየው ያሉ እንደሆነ በለመድኝ ናቸው ልብን አደራ የሷ ነው በላቸው ፍቅር አይና ይከለከለ ፍቅር ያየ ሰው ይመኛል ፍቅር ፍቅር ማን ይረዳልኛል ፍቅር ዛም ዛማት በለ ፍቅር ፍርሃት አደረበኝ ፍቅር ልብህን ማርምረው ፍቅር እንዳያገኙብኝ ምን ነው እግር ወጣህ እንዴት

መንደሩ ፍቅር ይልክ ያንተ ገላ ፍቅር አይሆንም ወይ ጥሩ ፍቅር አይናይ ከለከለ ፍቅር ያየ ሰው ይመኛል ፍቅር የኔ መሆንህን ፍቅር ማን ይረዳልኛል ፍቅር የኔ

ቲንክ ዩ ሶ ማች፣ ቤተሰቦች እንግዲህ ዛሬ የተጫወትኩላችሁ የአስቴር አወቀን ሙዚቃ ምነው እግር አወጣህ የሚለውን ነበረ ማለት ነው። ስለነበረን እጅግ በጣም ቆንጆ ቆይታ አመሰግናለውኝ ሁላችሁንም አስተብ አስተያየታችሁን በኮሜንት ቦታ ላይ አስቀምጡልኝ። እንዲሁም ደግሞ ሌላ ሀሳብ አስተያየት ቢሰጣት ብላችሁ የምታስቡት ሰውም ካለም ለዛም ሰው ሼር ብታደረጉልኝ አመሰግናለሁ። ማስተካከላችሁ ብዙ ነገሮች ሊኖሩ ስለሚችሉም በእርግጠኝነትም ስላሉም ማለት ነው እንግዲህ አመሰግናለሁ። እስከ መጨረሻ አብራችሁ ስለነበራችሁ ሁላችሁም፣ የዚህ የቤዛ በሻ ዩቱብ ቤተሰቦች እንድትሆኑ እርኩብም እንዳደረጋችኋለሁ። ሰብስክራይብ አድርጉ፣ ላይ ካድርጉ። አዲስ ቻናል ነው፣ አበረታቱኝ። አመሰግናለሁ። መልካም፣ በሌላ ቪዲዮ እስከምንገናኝ ሁላችሁም መልካምና ድንቅ ቆይታ በያላችሁበት። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ሰላም ለሀገራችን ለኢትዮጵያ ለሁላችንም በያለንበት፣ ሰላማችን ብዝዝት ይበልላችሁ፣ ይበልልኝ። አመሰግናለሁ። መልካም ጊዜ። በሌል ቀጣይ ቪዲዮ እንገናኛለን። ቴንኪዩ።